ሰላም ሰላም፣ ጤና ይስጥልን እንደምናላችሁ ሁሉ ሰላም፣ ሁሉ አማን። ይህ መልካሙ ሚዲያ ነው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ ቤተሰብ ወዳጅ ትሆኑ ዘንድ በአክብሮት በፍቅር እንጠይቃለን። እናመሰግናለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የዕለተ ረቡዕ ዓለም አቀፍ አጫጭር መረጃዎችን ይዘን መጥተናል። በቅድሚያም ለመከታተል ያመቻችሁ ዘንድ አርእስቶቹን እናስታውሳችሁ። የኮሎምቢያ ፖሊስ አማጽያን በህገወጥ መንገድ አውጥተው ወደ ቻይና ሊሸጡት የነበረ 49 ቶን ማዕድን መያዙን አስታወቀ። ኢራን ከአሜሪካና እስራኤል የሚሰነዘርባትን ጥቃት ለመከላከል የሚያስችል ከአድማስ በላይ አስደናቂ ራዳር ተከለች። ከእስራኤል ጋር ያላትን ግንኙነት ያቋረጠችው ኮሎምቢያ የቆዩ ያረጁ እስራኤል ሰራሽ ተዋጊ ጄቶችን በስዊድን ምርቶች እየተካች ነው። ጀርመን ከሁለተኛው የዓለም ጦርነት ወዲህ ለመጀመሪያ ጊዜ ወታደሮቿን በሌላ ሀገር እያሰፈረች መሆኑ ተሰምቷል። በብዙ ሺህ የሚቆጠሩ የሰሜን ኮሪያ የአይሲቲ ባለሙያዎች አምስት መቶ በሚሆኑ የአሜሪካ ኩባንያዎች ውስጥ ሰርገው ገብተዋል ተባለ። ኳታርና እስራኤል ለመጀመሪያ ጊዜ የጋራ የአየር ኃይል ልምምድ ማድረጋቸው ተሰምቷል። ከሰባት መቶ በላይ የሚሆኑ ኢትዮጵያውያን በማይናማር ከፍተኛ ግፍ እየተፈጸመባቸው ነው። አሁን ወደ ዜና ትንታኔዎች እናልፋለን። አብራችሁን ዝለቁ። የኮሎምቢያ ፖሊስ በአማጽያን ቡድኖች በህገ ወጥ መንገድ ወጥቶ ወደ ቻይና ሲጓጓዝ የነበረ 49 ቶን የሚጠጋ ኮባልት፣ ቆርቆሮ፣ ሊቴም እና ሌሎች ማዕድናትን በስማርትፎኖች ውስጥ ተሸፋፍነው፣ ተሽሞንሙነው፣ ተደብቀው ስለመገኘታቸው አስታውቋል። ፖሊስ አክሎም እነዚህ ማዕድናት በአንድ ላይ የሚወጡት በቬንዙዌላ ድንበር አቅራቢያ በሚገኝ ጫካ ውስጥ የመሸጉት የፋርካ አማጺ የጦር አባላት ናቸው ብሏል። ከህገ ወጥ ማዕድን ቆፋሪዎች ጋር የተገናኘው ይህ ዘረፋ 1.2 ሚሊዮን ዶላር ዋጋ እንደሚያወጣ ተነግሯል። በደቡብ አሜሪካ ውስጥ የምትገኘው ኮሎምቢያ 36 ፐርሰንት በደህንነት የሚኖር ህዝብ ያለባት ከሱሪናም፣ ቦሊቪያና ቬንዙዌላ ቀጥላ የምትቀመጥ ስፓኒሽ ተናጋሪ ዲሃ ሀገር ናት። ኢራን ከአሜሪካና እስራኤል የሚሰነዘርባትን ጥቃት በሩቁ ቀድሞ መከላከል የሚያስችለ ራዳር ተከለች። ይህ ኦትኤች የተሰኘ ፈጣን ኮምፕሌክስ የራዳር ሥርዓት የረጅም ርቀት ክትትልና ቅድመ ማስጠንቀቂያን አዋህዶ የሚሰራ ከአድማስ በላይ የሆነ ቁልፍ የማዕዘን ድንጋይ ነው ተብሎለታል። ኦቲኤች ራዳር ከኢኖስፔር ላይ የሚርመሰመሱ ከፍተኛ መጠን ያላቸው ተደጋጋሚ ሞገዶችን ይጠቀማል፣ ይለቃል። አውሮፕላኖችን፣ ሚሳይሎችን፣ ድሮኖችን፣ የባህራዊ ኢላማዎችን ከ3000 ኪሎ ሜትር በላይ በሆነ ርቀት ለማወቅ ለመከታተልና ለማክሸፍ የሚያስችል ነው። ኢራን በስትራቴጂኪው ክልል ደዋዬ አካባቢ ሁለት የጋዲር ራዳሮችን የገነባት ሲሆን የፋርስን ባህረ ሰላጤና የሆርሙዝ ወሽመጥን ለመቆጣጠር ለመጠበቅ ያግዛታል። በተለይም የአሜሪካው ኤፍ 35ና እስራኤል ሰራሹ ኤፍ 15 አይ ራአም ያሉ በአይን የማይታዩ ስውር ተዋጊ ጀቶችን ተከታትሎ ለማክሸፍ አይነተኛ መሳሪያ ነው። ኦቴች ራዳር በጎታ ባለፈው ዓመት ከኢየሩሳሌም ጋር ያላትን ግንኙነት ካቋረጠች በኋላ የክፊር አውሮፕላኖችን በስዊድን ምርቶች ለመተካት እየሰራው ነው ብላለች። ቦጎታ ኮሎምቢያ፣ የደቡብ አሜሪካ ሀገር እስራኤል ከሀማስ አሸባሪ ቡድን ጋር በገባችው ጦርነት ከእስራኤል ጋር ዲፕሎማሲያዊ ግንኙነቷን ካቋረጠች በኋላ ኮሎምቢያ ብዙ ዘመን ያስቆጠሩ የእስራኤልን አውሮፕላኖችን ለመተካት እስከ 24ት የሚደርሱ ተዋጊ ጀቶች ከስዊድን ኩባንያ ሰዓብ እንደምትገዛ አስታውቃለች።

የኮሎምቢያ ኤሮስፔስ ኃይል ዋና አዛዥ ካርሎስ ፈርናንዶ ሲልቫ የውል ስምምነት ፈጽመን ወደ ስራ ገብተናል ብለዋል። ኮሎምቢያ እንደ ኤሮፒያን አቆጣጠር በ198ዎቹ የገዛቻቸው 22 የእስራኤል የኪፊር ተዋጊ ጀቶች እንደነበሯትና ማንኛውንም ጥገና ሲደረግ የነበረው በእስራኤል ኩባንያ ብቻ እንደነበረ ገልጻለች። የኮሎምቢያ የወቅቱ ፕሬዚዳንት ጎስታቮ ፔትሮ አስተዳደር እንደ ፈረንሳይ የአሜሪካ ስዊድን የመሳሰሉ ሀገራት በልዩ ቅናሽ ዘመናዊና የተሻሻሉ የጦር ጀቶችን ለማስገባት መወሰናቸውን አስታውቀዋል። በኮሎምቢያ የስዊድን አምባሳደር ሄለና አስቶርም የግዢው ውል ስምምነቱ በሁለቱ ሀገራት መካከል ያለውን መልካም ግንኙነት ያመላክታል ብለዋል። ጀርመን ከሁለተኛው የዓለም ጦርነት ወዲህ ለመጀመሪያ ጊዜ ወታደሮቿን በሌላ ሀገር እያሰፈረች ነው። ከሩሲያ ጋር በምትዋሰነው የኔቶ አባል ሀገር በሆነችው ሊትዌኒያ በሺዎች የሚቆጠሩ ወታደሮቿን በመላክ ኔቶን ለመጠበቅ የተወሰደ እርምጃ ነው ብላለች። የጀርመን የመከላከያ ወጪም በእጅጉ እየጨመረ መጥቷል። የአርባ አምስተኛው አርሞርድ ብርጌድ አዛዥ ጄኔራል ክሪስቶፍ ሁበር እኛ አሁን ለኦፕሬሽን ዝግጁ ሆነን ኃላፊነቱን ወስደናል በማለት ተናግረዋል። አዲሱ ብርጌድ በበርካታ ሻለቃዎች የተዋቀረና አምስት ሺህ የሚደርሱ ወታደሮችና ሲቪል ሰራተኞችን ያካተተ ነው ተብሏል። ሊቶኒያ በሩሲያ ካሊንግራንድ ግዛትና የሩሲያ የልብ ወዳጅ ከሆነችው ቤላሩስ ጋር ትዋሰናለች። ቀደም ሲልም የኔቶ ወታደሮች በዚያ ያሉ፣ በተለዋዋጭ ሁኔታ በጀርመኒ የሚመራ መድብለ ዓለም አቀፍ የጦር ቡድን ተዋጊ ጀቶችና የአየር መከላከያ ቁሳቁሶችን በደንብ ያሟላ ስለመሆኑ ተነግሯል። በብዙ ሺህ የሚቆጠሩ የሰሜን ኮሪያ የአይሲቲ ባለሙያዎች አምስት መቶ በሚሆኑ የአሜሪካ ኩባንያዎች ውስጥ ሰርገው መግባታቸውን ፎርቹን ዘግቧል። አሜሪካዊ ሙያተኛ ነን የሚሉ ነገር ግን የተሰረቀ ማንነት ወይም የውሸት ስም በመጠቀም በርካታ የሰሜን ኮሪያ ዜጎች በሺህ የሚገመቱ የሶፍትዌር መሐንዲሶች ሳያውቁ ግዙፍ የአሜሪካ ድርጅቶች ቀጥረዋቸዋል። በህጋዊ የስራ ስምሪት ሰበብ የአይቲ ሰራተኞቹ የተከለከሉትን የጅምላ ጨራሽ መሳሪያዎችን እና የባለስቲክ ሚሳኤል ፕሮግራሞችን ለመደገፍ ደሞዛቸውን ለኪም ጆንግ ኡን በህገወጥ መንገድ እየሰጡ ነው። የአሜሪካ ግምጃ ቤት፣ የውጭ ጉዳይ ዲፓርትመንት፣ ኤፍቢአይ እና የተባበሩት መንግስታት ድርጅት ባወጡት መረጃ መሰረት የሰሜን ኮሪያ የአይቲ ሰራተኞች በተጭበረበረ መንገድ ከ2018 ዓ ም ጀምሮ እስካሁኑ ሰዓት ድረስ ለሰባት ዓመታት ያክል ያለማቋረጥ በየዓመቱ ከ250 እስከ 600 ሚሊዮን ዶላር የሚጠጋ ገንዘብ ከአሜሪካ ወደ ሰሜን ኮሪያ ስለመሄዱ ገልጸዋል ይህ በእንዲህ እንዳለ ኪም ጆንግ ኡን የልዩ ኃይል ወታደሮችን በጎበኙበት ወቅት አዲስ የጦር መሳሪያ ደግነው በሆዲያቸው ተኝተው ሲያነጣጥሩ የሚያሳይ ፎቶ ኬሲኤንኤ የኮሪያ ማዕከላዊ የዜና አገልግሎት ይፋ አድርጓል የኳታር ኤሚሪ አየር ኃይል ለመጀመሪያ ጊዜ ከእስራኤል አየር ኃይል ጋር በጋራ የአየር ላይ ጦርነት ልምምድ በማድረግ አዳዲስ የኤፍ 15 ኪውኤ ተዋጊዎችን በግሪክ በተዘጋጀው የኢነስቸስ 2025 ለተሳትፎ ልከዋል። ምንም እንኳን ዲፕሎማሲያዊ ግንኙነታቸው እዚህ ግባ የሚባል ባይሆንም ኳታር እና እስራኤል በመካከለኛው ምስራቅ ቀጠና ስትራቴጂካዊ አጋሮች ሆነው ቀጥለዋል። ሁለቱ ሀገራት በሶሪያ መንግስት ላይ 2011-2024 ገዢውን በአውት ፓርቲን ለማስወገድ ትልቅ ሚና ተጫውተዋል። በተጨማሪም ኳታር በመካከለኛው ምስራቅ ግጭቶች መካከል ጣልቃ በመግባት እስራኤልን በመደገፍ በዋናነት በሶሪያ ቀውስ እሳቱ ላይ ቤንዚን በማርከፍከፍ ለአሜሪካ አየር ኃይል ዋና ዋና ክልላዊ ማረፊያ ቦታን እስከማመቻቸት የደረሰ ሚና ነበራት። ከሰባት መቶ በላይ የሚሆኑ ኢትዮጵያውያን በማይናማር ከፍተኛ በደል እየተፈጸመባቸው መሆኑ ተገለጸ። በአፈ ጮሌዎች አማካኝነት የሆነውን እንዳልሆነ ያልሆነውን እንደሆነ አድርገው በሚናገሩ በወሬ የተካኑ ደላሎች ተገፋፍተው ሰዎች ወደ ውጭ ይወጣሉ። አንዳንዶቹ በሀገር ውስጥ ያለውን የፖለቲካ፣ የኢኮኖሚ፣ የማህበራዊ ቀውስን ለማምለጥ የተቀሩት ደግሞ በስራ ቦታ አሊያም በሙያቸው በእውቀታቸው ልክ ተመጣጣኝ ክፍያ፣ ዳጎስ ያለ የገቢ ምንጭ ለማግኘት ሲሉ በህገወጥ መንገድ የባህር ተሻግረው በባዳን ሀገር ይከትማሉ። ነገር ግን ህጋዊ የስራ ስምሪት ስምምነት ውል በሌለበት መዳረሻቸው ዘንድ ሁሉ እስር፣ ድብደባና አስገድዶ መደፈር፣ ጉልበት ብዝበዛ፣ ዘመናዊ ባርነት፣ የአካል ክፍሎቻቸው እስከ መሰረቅ እስከ መሸጥ፣ ለውትድርና ተመልምለው በጦርነት እስከመሞት ድረስ ክፉታ ፋንታ ይጠብቃቸዋል። በደቡብ ምስራቅ እስያ በምትገኘዋ በሰሜንና በሰሜን ምስራቅ ቻይና በምስራቅና በደቡብ ምስራቅ በላወስና በታይላንድ በደቡብ በአንዳማና በቤንጋሊ ባሕረ ወሽመጥ እንዲሁም በምዕራብ በባንግላዴሽና በህንድ በምትዋሰነዋ ማይናማር ውስጥ ያሉ ኢትዮጵያውያን ስደተኞች ክፉታ ይሄው ከላይ የተጠቀሰው ኢሰብዓዊ ተግባር የሚፈጸምባቸው መሆናቸው እየተነገረ ነው። ባለፈው ዓመት በሺህ የሚቆጠሩ የአስራ ስምንት ሀገራት ስደተኞች ማይናማር እንደነበሩ በአሁኑ ሰዓት ግን ሰባት መቶ ኢትዮጵያውያን ኢትዮጵያውያንና የሶስት ሀገራት ጥቂት በጣት የሚቆጠሩ ስደተኞች ብቻ ሲቀሩ ሌሎች ወደ እናት ምድራቸው መመለሳቸው ታውቋል። መቶ የሚሆኑ ኢትዮጵያውያን ባለፈው ጊዜ ወደ ሀገር ቤት እንደገቡ ቢነገርም አሁን እዛ ያሉቱ ግን የሀገራቸው መንግስት አወንታዊ ምላሽ ባለመስጠቱ መሄድ አትችሉም፣ ስለዚህ የሰው ልጅ መሰረታዊ ፍላጎቶቻችሁን ለማግኘት ከፈለጋችሁ ወደ ስራችሁ ተመለሱ እንደተባሉና በወታደራዊ ካምፕ ታጉረው እንደሚገኙ ለሸገር ሬዲዮ ኤፍ ኤም መቶ ሁለት ነጥብ አንድ ተናግረዋል። ስራ ተብሎ የተሰጣቸው ደግሞ አስራ ስድስት ሰዓት እና ከዛ በላይ በግዳጅ ያለአቅማቸው ያለበቂ ክፍያ በባርነት እንዲሰሩ አካላዊና ስነ ልቦናዊ ጥቃት እየደረሰባቸው እንዲቆዩ የተደረገበት እጅግ በጣም አስቸጋሪ የስራ አካባቢ መሆኑን ልብ ይሏል። ውዲ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ አጫጭር መረጃዎች እዚህ ላይ እናበቃለን። በነገ ዕለት በሌላ መረጃ ዲያግመኛ እስከምንገናኝ መልካሙን ሁሉ እንመኝላቸኋለን። ቻው። መልካም ጊዜ። መልካሙ ሚዲያ ታማኝ የመረጃ ምንጭ።